የጤና ጥቅሞችን ይሰጠናል። በተጨማሪም ብዙ ጠቃሚ ንጥረ ነገሮችንም ይዟል። ቫይታሚን ኤ፣ ቫይታሚን ቢ ዋን ወይም ደግሞ ቲያሚን፣ ቫይታሚን ቢቱ ወይም ደግሞ ሪቦፍላቪን፣ ቫይታሚን ቢ ስሪ ወይም ደግሞ ኒያሲን፣ ቫይታሚን ሲ ወይም ደግሞ አስኮሮቢክ አሲድ፣ ካልሲየም፣ ፖታሲየም፣ ብረት፣ ማግኒዥየም፣ ፎስፈረስ እናም በተጨማሪም በስብ ዝቅተኛ ሲሆን ምንም ጎጂ ኮሌስትሮል የለውም። የሞሪንጋ ዱቄት በንጥረ ነገሮች የበለጸገ ነው። በቫይታሚን ኤ፣ በቫይታሚን ሲ እናም ኢ በካልሲየም በፖታሲየም እና በፕሮቲን የተሞላ ነው። ሞሪንጋ የኦክሳይድ ውጥረትን የሚከላከሉ ኃይለኛ አንቲኦክሲዳንቶችንም ይዟል። ሞሪንጋ በሰውነት ውስጥ ያለውን እርጠትን ለመቀነስ ይረዳል። የሰውነትን በሽታ የመከላከል ስርዓትንም ይደግፋል። ሞሪንጋ የምግብ መፈጨትን ጤንነት ያሻሽላል። በከፍተኛ የፋይበር ይዘቱ ምክንያት የምግብ መፈጨትንም ይረዳል። ሞሪንጋ የደም ስኳር መጠንንም ይቆጣጠራል። የደም ስኳር መጠንን ለመቀነስና የኢንሱሊን ስሜትንም ለማሻሻል ሊረዳ ይችላል። ሞሪንጋ ኮሌስትሮልንም ይቀንሳል። መጥፎ የኮሌስትሮል መጠንን ሊቀንስ ይችላል። ሞሪንጋ የአንጎልን ጤንነትም ይደግፋል። የግንዛቤ ተግባርን የሚደግፉ የነርቭ መከላከያ ባህሪያትን ይዟል። ሞሪንጋ ጤናማ ቆዳንም ያበረታታል። በቪታሚኖችና አንቲኦክሲዳንቶች ምክንያት ለቆዳ በጣም ጠቃሚ ነው። ሞሪንጋ የአጥንትን ጤንነትንም ከፍ ያደርጋል። በካልሲየምና ፎስፈረስ የበለጸገ ሲሆን የአጥንትን ጥንካሬን ያበረታታል። ሞሪንጋ የኃይል መጠንንም ይጨምራል። ኃይልን ሊጨምር እናም ድካምን ሊቀንስ ይችላል። ሞሪንጋ የልብ ጤንነትንም ይደግፋል። የኮሌስትሮልናም የደም ግፊትን በመቆጣጠር የልብን ጤንነትን ለማሻሻልም ሊረዳ ይችላል። ሞሪንጋ ክብደትንም ለመቀነስ ይረዳል። ሜታቦሊዝምን በመጨመር የክብደትን አስተዳደር ሊያበረታታ ይችላል። ሞሪንጋ ከሰውነታችን መርዞችንም ለማስወገድ ይረዳል። ሰውነትን ጎጂ ከሆኑ ንጥረ ነገሮች ለማንጻት ይረዳል። ስሜትን ያሻሽላል የመንፈስ ጭንቀት ምልክቶችን ለመቀነስ ይረዳል። በአጠቃላይ የሞሪንጋ ዱቄት ከፍተኛ መጠን ያላቸው ቪታሚኖችን፣ ማዕድናቶችን፣ አንቲኦክሲዳንቶችን እናም ጸረ ብግነት ወይም ደግሞ አንቲኢንፍላማቶሪ ባህሪያትን ጨምሮ ባለው የአመጋገብ ጥቅሞች በጣም ብዙ ጊዜ ይወደሳል ማለት ነው። ሆኖም ታዲያ ማወቅ ያለባችሁ ነገር ሞሪንጋ ይህ ሁላ ጥቅም አለው ብላችሁ የምትጠቀሙት የአጠቃቀም መጠን ነው። አጠቃቀማችሁ ከልክ በላይ ከሆነ የምታገኙት ምንም ጥቅም የለም። የምታተርፉት ጉዳት ነው ወይም ደግሞ ሳይድ ኢፌክት ነው ማለት ነው። በተጨማሪም ደግሞ የጤና ችግር ካለባችሁ እሱን ግምቱ ሳታስገቡ ሞሪንጋ ጥቅም አለው ስለተባላችሁ ብትጠቀሙ ከፍተኛ የሆነ የጤና ችግርን ሊያስከትልባችሁ ይችላል ማለት ነው። በተለይ በተለይ ተጓዳኝ የጤና ችግር እያለባችሁ መድኃኒቶችን እየወሰዳችሁ ከሆነ ሐኪማችሁን ሳታማክሩ የሞሪንጋ ጥቅም ለእናንተ ይስማማ አይስማማ የሚለውን በደንብ ሳትረዱ የምትጠቀሙ ከሆነ በጤናችሁ ላይ ብዙ ኮምፕሊኬሽን ወይም ደግሞ ውስብስብ ችግሮችን የምትደራርቡ ይሆናል ማለት ነው። ስለዚህ በጣም ጥንቃቄ ማድረግ አለባችሁ። ከመጠቀማችሁ በፊት በተለይ በተለይ ሌሎች የጤና ችግር እያለባችሁ የደም ግፊት፣ የስኳር በሽታ፣ ኮሌስትሮል፣ የልብ ችግር፣ የጉበት ችግር፣ የኩላሊት ችግር እያለባችሁ እንደዚህ ስር የሰደዱ በሽታዎች እያለባችሁ መድኃኒቶችን ለእነዚህ ህመሞች እየወሰዳችሁ ሞሪንጋን ለመጠቀም ምንጊዜም ቢሆን ስታስቡ አስቀድማችሁ የህክምና ባለሙያን ማማከራችሁን አትዘንጉ። ሆኖም ታዲያ ሞሪንጋ ቅድም እንደነገርኳችሁ በጣም ብዙ ዘርፈ ብዙ ጥቅሞች ቢኖረውም ከመጠን በላይ መውሰድ ደግሞ የተለያዩ የጎንዮሽ ጉዳቶችን ሊያስከትል ይችላል ማለት ነው። ጤናማ ባትሆኑም ብትሆኑም ከልክ በላይ መጠቀም ጉዳትን ያስከትላል። ታዲያ ከመጠን በላይ የሞሪንጋ ዱቄትን መጠቀም የሚያስከትለውን የጎንዮሽ ጉዳቶችን አሁን በዝርዝር ነግራችኋለሁኝ። አንደኛ፣ የጨጓራና የአንጀት ችግሮች የምግብ መፈጨት ችግሮች ሊከሰት ይችላል። እንደ ማቅለሽለሽ፣ ማስታወክ፣ ተቅማጥናም የሆድ ቁርጠትን ያስከትላል። ሞሪንጋ በፋይበር የበለጸገ ነው። እናም በከፍተኛ መጠን ሲወሰድ የምግብ መፍጫ ስርዓትን ሊያበሳጩ በሚችሉ የተወሰኑ ባዮ አክቲቭ ውህዶች የበለጸገ ነው። ሰውነት ከፍተኛ መጠን ያለው ፋይበርን በፍጥነት ለማስኬድ ሊቸገር ይችላል። ይህም የጨጓራና የአንጀት ችግሮችን ያስከትላል ማለት ነው። ሁለተኛ ደግሞ ሃይፖቴንሽን ወይም ደግሞ ዝቅተኛ የደም ግፊት ነው። እንደ ማዞር ራስን መሳት የደበዘዘ እይታ እናም ድካም ይከሰታል ሞሪንጋ የደም ስሮችን የማስፋት ባህሪ ስላለው የደም ግፊትን የመቀነስ አቅም አለው ከመጠን በላይ ሲወሰድ በተለይም የደም ግፊት መድኃኒቶችን አስቀድመው በሚወስዱ ወይም የደም ግፊታቸው ዝቅተኛ በሆኑ ግለሰቦች ላይ ሃይፖቴንሽንን ሊያስከትል ይችላል ዝቅተኛ የደም ግፊትን ማለት ነው ሶስተኛ ደግሞ የጉበት መመረዝን ሊያስከትል ይችላል ጃውንዲስ ወይም ደግሞ የቆዳ እናም የአይን ቢጫ ቀለም መሆን፣ ጥቁር ሽንት፣ የሆድ ህመም እናም ድካም ይከሰታል። አንዳንድ ጥናቶችም እንደሚያመለክቱት ከመጠን በላይ የሆነ ሞሪንጋን መጠቀም የጉበት ጉዳትን ወይም ደግሞ መመረዝን ሊያስከትል ይችላል። ይህ ለረጅም ጊዜ ወይም የጉበትን ሜታቦሊዝም ላይ ተጽዕኖ ከሚያሳድሩ ሌሎች መድኃኒቶች ጋር በአንድነት ሲወሰድ የበለጠ ሊጎላ ይችላል ማለት ነው። ስለዚህ በተለይ በተለይ የጉበት ችግር ካለባችሁ በፍጹም እንዳትጠቀሙ። አራተኛ ደግሞ የንጥረ ነገር አለመመጣጠን ነው። የተወሰኑ ንጥረ ነገሮች በተለይም እንደ ፖታሲየምና ካልሲየም ከፍተኛ ክምችት ወደ አለመመጣጠን ሊያመራ ይችላል። ከመጠን በላይ ፖታሲየምን መውሰድ ሃይፐር ካሊሚያን ሊያስከትል ይችላል። ከመጠን በላይ ካልሲየም መውሰድ ደግሞ ሃይፐር ካልሲሚያን ሊያስከትል ይችላል። እያንዳንዳቸው የልብና የደም ስር እና የኩላሊት ችግሮችን ያስከትላሉ። ምክንያቱም ሞሪንጋ ከፍተኛ የሆነ የፖታሲየም እና የካልሲየም መጠን ስላለው ማለት ነው። ስለዚህ ኦቨር ካልሲየምና ፖታሲየምን እንድንወስድ ያደርገናል። አምስተኛ ደግሞ የመድኃኒት ግንኙነቶች ወይም ደግሞ መስተጋብርን ሊያስከትል ይችላል። ሞሪንጋ የደም ማቅጠኛዎችን እና የስኳር በሽታ መድኃኒቶችን ጨምሮ የአንዳንድ መድኃኒቶች ሜታቦሊዝም ውስጥ ጣልቃ ሊገባ ይችላል። ከመጠን በላይ ሞሪንጋ መውሰድ እነዚህን ተጽዕኖዎች ሊያጎላ ይችላል፣ ይህም አደገኛ ሊሆኑ የሚችሉ ችግሮችን ያስከትላል። ስድስተኛ ደግሞ በሆርሞኖች ላይ ተጽዕኖን ያሳድራል። የወራባ ዑደት ለውጦች፣ የመራባት ወይም ደግሞ የወሊድ ችግሮች ተያይዘው ሊከሰቱ ይችላሉ። ሞሪንጋ ፋይቶ ኤስትሮጂኒክ ባህርያት አሉት፣ ይህም ማለት በሰውነት ውስጥ ኤስትሮጂንን ሊመስል ይችላል። ከፍተኛ መጠን ያለው መውሰድ የሆርሞን ሚዛንን ሊያስተጓጉል ይችላል። በተለይም በሴቶች ላይ የመራቢያ ጤናን እና የወር አበባ መደበኛነትን ሊጎዳ ይችላል። ሰባተኛ ደግሞ የአለርጂ ምላሾች ነው። የቆዳ ሽፍታ፣ የሚያሳክክ አይኖች፣ እብጠትና የመተንፈስ ችግሮች ይከሰታሉ። አንዳንድ ሰዎች ለሞሪንጋ የአለርጂ ምላሽን ሊያሳዩ ይችላሉ። በተለይም በተመሳሳይ የቤተሰብ እጽዋት ለምሳሌ ለሰናፍጭ ቤተሰብ አካል ስሜታዊ ከሆናችሁ ከፍተኛ መጠን ያለው መውሰድ የአለርጂ ምላሽ የመከሰት እድልን ይጨምራል ማለት ነው። ስምንተኛ ደግሞ የንጥረ ነገር የመሳብ ችግሮች ነው፣ እንደ ድክመት እናም ከጊዜ በኋላ የተመጣጠነ ምግብ እጥረት ይከሰታል። ሞሪንጋ በከፍተኛ መጠን ሲወሰድ የተወሰኑ ማዕድናትን መሳብን ሊያስተጓጉል የሚችሉ ታኒን እናም ኦክሳሊትን የመሳሰሉ ንጥረ ምግቦችን ይዟል። ሞሪንጋ ሌሎች የምግብ ምንጮችን በአግባቡ ሳይመጣጠን የአመጋገብ ዋና አካል ከሆነ ይህ ወደ የንጥረ ነገር እጥረት ሊያመራ ይችላል ማለት ነው። ስለዚህ በአጠቃላይ የሞሪንጋ ዱቄት ለአመጋገብ ጠቃሚ ተጨማሪ ሊሆን ቢችልም በመጠነኛ አጠቃቀም መጠቀም ወሳኝ ነው። ግለሰቦች የሚመከረውን መጠን ግምት ውስጥ ማስገባት እና በተለይ ሞሪንጋን ከሌሎች ተጨማሪዎች ወይም ደግሞ መድኃኒቶች ጋር ሲያዋህዱ የጤና ባለሙያዎቻቸውን ማማከር ያስፈልጋል። በአጠቃላይ የሞሪንጋ ዱቄት ጤናን ሊያሳድግ ቢችልም ከመጠን በላይ ግን ጥቅም አለው ብላችሁ መውሰድ የጤና ጥቅሞቹን ሊሽር እናም ከባድ የጎንዮሽ ጉዳቶችን ሊያስከትልባችሁ እንደሚችል ማወቅ አለባችሁ። ሞሪንጋ በከፍተኛ የቪታሚኖች ማዕድናት እናም አንቲኦክሲዳንቶች ይዘቱ ምክንያት ብዙ ጊዜ እንደ አመጋገብ ማሟያነት ያገለግላል። ለሞሪንጋ ዱቄት በዓለም አቀፍ ደረጃ የተቋቋመ ዕለታዊ የሚመከር ገደብ ባይኖርም ለአብዛኛዎቹ አዋቂዎች ግን ከአንድ እስከ ሁለት የሻይ ማንኪያ በቀን ከሁለት እስከ ስድስት ግራም በቀን ብትጠቀሙ ምንም የጎንዮሽ ጉዳቶችን ሳያስከትልባችሁ ጥቅሞችን ይሰጣችኋል ማለት ነው። ይህን ታዲያ የምትጠቀሙት ምንም የጤና ችግር ከሌለባችሁ ነው። ሞሪንጋን ለመጀመሪያ ጊዜ የምትጠቀሙ ከሆነ ደግሞ ሰውነታችሁ እንዴት ምላሽ እንደሚሰጥ ለማየት በጣም በትንሽ መጠን መጀመሪያ አስፈላጊ ነው። ምክንያቱም በአንዴ ከአንድ እስከ ሁለት ማንኪያ መጠቀም አለባችሁ ማለት ይህን ተጠቅማችሁ የጎንዮሽ ጉዳት ሊያስከትልባችሁ አይገባም። ገና ጀማሪ ከሆናችሁ ቀስ እያላችሁ ሰውነታችሁን በመጠኑ እየተጠቀማችሁ ማላመድ ያስፈልጋል። ልክ እንደ ማንኛውም ማሟያ፣ በተለይም እርጉዝ ከሆናችሁ የምታጠቡ ወይም ደግሞ አስቀድሞው የጤና ችግር ያለባቸው ግለሰቦች ደግሞ የሞሪንጋ ዱቄትን በአመጋገባቸው ውስጥ ከማካተታቸው በፊት የጤና ባለሙያን ማማከር ይመከራል። በልዩ የጤና ፍላጎቶቻችሁ ላይ በመመስረት ደግሞ ግላዊ ምክር ዶክተራችሁ ሊሰጣችሁ ይችላል ማለት ነው። የሞሪንጋ ዱቄት በአመጋገብ ጥቅሞቹ እናም በመድኃኒትነት ባህርያቱ በሰፊው ይወደሳል። ሆኖም ታዲያ የሞሪንጋ ዱቄትን ከመጠቀም መቆጠብ ወይም ደግሞ ጥንቃቄ ማድረግ ያለባቸው የተወሰኑ ሰዎች አሉ ማለት ነው። እነዚህን ሰዎች አሁን በአጭሩ እነግራቸዋለሁኝ። አንደኛ ነፍሰ ጡርናም የሚያጠቡ ሴቶች ሞሪንጋን መጠቀም የለባቸውም። የሞሪንጋ ቅጠሎች በባህላዊ መድኃኒት ውስጥ ጥቅም ላይ ሊውሉ ቢችሉም ከፍተኛ መጠንን መውሰድ ደህንነታቸው የተጠበቀ ላይሆን ይችላል። ግዴታ የጤና ባለሙያን ማማከሩ የተሻለ ነው። ነፍሰ ጡርና የምታጠቡ ከሆናችሁ በአቅራቢያችሁ ያለውን የህክምና ተቋም ወይም ደግሞ የግል ዶክተራችሁን ማማከር ያስፈልጋል። ሁለተኛ ደግሞ ሃይፖግላይሲሚያ ያለባቸው ግለሰቦች ናቸው። ሞሪንጋ የደም ስኳር መጠንን እንደሚቀንስ ታይቷል። ይህም ቀድሞውኑም ዝቅተኛ የደም ስኳር መጠን ላላቸው ግለሰቦች አደገኛ ሊሆን ይችላል፣ ይበልጥ ከባድ ችግር ሊያስከትል ይችላል። ዝቅተኛ የደም ስኳር ያለባቸው ወይም ደግሞ ሃይፖግላይሲሚያ ያለባቸው ሰዎች ሞሪንጋን በፍጹም መጠቀም የለባቸውም። ሶስተኛ ደግሞ አንቲኮግላንት መድኃኒቶችን የሚወስዱ ሰዎች ናቸው። ሞሪንጋ ደምን የማቅጠን ባህሪ ሊኖረው ይችላል። ይህም የደም መርጋትን ሊያስተጓጉል ይችላል። እንደ ዋርፋሪን ወይም ደግሞ አስፕሪን ያሉ መድኃኒቶችን የሚወስዱ ተጠቃሚዎች ሞሪንጋን ሲወስዱ ጥንቃቄ ማድረግ አለባቸው፣ ወይም ደግሞ አስቀድመው ሐኪማቸውን ማማከር አለባቸው። ለደም መርጋት መድኃኒቶችን የምትወስዱ ከሆነ ጥንቃቄ አድርጉ። አራተኛ ደግሞ ሃይፖቴንሽን ያለባቸው ግለሰቦች ናቸው። ሞሪንጋ የደም ግፊትን ሊቀንስ ይችላል። ስለዚህ ዝቅተኛ የደም ግፊት ያለባቸው ወይም የደም ግፊት መድኃኒቶችን የሚወስዱ ሰዎች ሐኪምን ማማከር አለባቸው። አምስተኛ ደግሞ የራስ ሰር በሽታ ያለባቸው ሰዎች ናቸው። ሞሪንጋ በሽታን የመከላከል ስርዓትን ሊያነቃቃ ይችላል። ይህም እንደ ሉፐስ፣ መልቲፕል ስክሌሮሲስ ወይም ደግሞ ሩማቶይድ አርትራይተስ ያሉ አውቶ ኢሚውን ዲዚዝ ላለባቸው ግለሰቦች ችግር ሊሆን ይችላል። ስለዚህ እንደነዚህ አይነት ችግር ካለባችሁ ሞሪንጋን አትጠቀሙ ወይም ደግሞ ከመጠቀማችሁ በፊት የቅርብ ዶክተራችሁን አማክሩ። ስድስተኛ ደግሞ አለርጂ ያለባቸው ነው። በሞሪንጋ ቤተሰቦች ላሉ ዕፅዋት አለርጂ ያላቸው ግለሰቦች ሞሪንጋን ሙሉ በሙሉ ማስወገድ አለባቸው። ሰባተኛ ደግሞ ለቀዶ ጥገና የሚዘጋጁ ግለሰቦች ናቸው። በደም ግፊትና በደም እርጋት ላይ ሊያስከትል በሚችለው ተጽዕኖ ምክንያት ማንኛውም የታቀደ ቀዶ ጥገና ከመደረጉ ቢያንስ ከሁለት ሳምንታት በፊት ሞሪንጋን መውሰድ ማቆም ይመከራል። ምክንያቱም ሞሪንጋ በተፈጥሮ ደምን የማቅጠን ባህሪ አለው። ስለዚህ በቀዶ ጥገና ወቅት የደም መፍሰስን ሊያባብስ ስለሚችል ቀዶ ጥገና ከማድረጋችሁ ከሁለትና ከሶስት ሳምንት በፊት ሞሪንጋ መጠቀማችሁን ማቆም ያስፈልጋል። ስምንተኛ ደግሞ የተወሰኑ የጤና ችግር ያሉባቸው ግለሰቦች ናቸው። የጉበት ችግር ወይም ደግሞ የታይሮይድ ችግር ያለባቸው ግለሰቦች ሞሪንጋን ከመጠቀማቸው በፊት የጤና ባለሙያዎቻቸውን ማማከር አለባቸው። ምክንያቱም የጉበት ኢንዛይሞችን እናም የታይሮይድ ሆርሞን ደረጃዎችን ሊጎዳ ይችላል ማለት ነው። ስለዚህ በአጠቃላይ ማንኛውም አዲስ የአመጋገብ ማሟያን ወደ አመጋገባችሁ ከመጨመራችሁ በፊት ሁልጊዜም ቢሆን የጤና ባለሙያዎቹን ማማከር በተለይም አስቀድሞ ቀድሞውኑ የጤና ችግር ካለባችሁ ወይም ደግሞ ሌሎች መድኃኒቶችን እየወሰዳችሁ ከሆነ በጤናችሁ ላይ ጉዳት ወይም ደግሞ ችግር ሊፈጥር ስለሚችል ምንጊዜም ቢሆን አንድን ነገር አዲስ የሆነ ነገርን ከመጠቀማችሁ በፊት አስቀድማችሁ የቅርብ ሐኪም ባለሙያን ማማከር ያስፈልጋል። ለእናንተ ደህንነቱ የተጠበቀ ነው ወይንስ ደግሞ አይደለም የሚለውን በቅድሚያ መገምገም እናም መጠየቅ ያስፈልጋል ማለት ነው። በተጨማሪም ደግሞ ሙሉ በሙሉ ጤናማ ከሆናችሁ ደግሞ አንድ ነገር ወደ አመጋገባችሁ ለመጨመር በቅድሚያ ቀስ በቀስ ያንን እጽዋት መላመድ ያስፈልጋል። በትንሹ መጠን በመጠቀም በመጀመር በቀን መጠቀም እስካለባችሁ ድረስ መጠቀም ትችላላችሁ ማለት ነው። ያም ሆነ ይህ ጤናማ ሳትሆኑም የጎንዮሽ ወይም ደግሞ ሌሎች ውስብስብ የጤና ችግር እያለባችሁም እንዲሁም ደግሞ ሙሉ በሙሉ የጤና ችግር ሳይኖርባችሁ ጤናማ ሆናችሁም ሞሪንጋን ከልክ በላይ መጠቀም ጉዳትን እንደሚያስከትል ማወቅ አለባችሁ ማለት ነው። የቴስቶስትሮን መጠንን ይጨምራል፣ በርካታ የጤና ጥቅሞች አሉት በመባል እንግዲህ ይህንን ከግምት ውስጥ በማስገባት ከልክ በላይ መጠቀም ደግሞ ጉዳትን እንደሚያስከትል መገንዘብና ማወቅ ያስፈልጋል ማለት ነው። ስለዚህ ምንጊዜም ቢሆን በመጠኑ መጠቀም ያስፈልጋል። እያንዳንዱ ነገር በልኩ ነው መወሰድ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 በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር አይቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።